ማርቆስ ወንጌል ምዕራፍ ስምንት ከቁጥር 34 እስከ መጨረሻው ያለው ቃል ነው። ወንጌሉን ከሁሉ በፊት ያነባለውን ያርፍዳችሁ ለመጣችሁ እንደዚህ ይላል። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔ ስለ ወንጌል ነፍሱ የሚያጠፋ ሁሉ ግን ያድናታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በአጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን የተመሰገነ ይሁን። ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ያድናታል። የትምህርታችን መሪ ቃል ይህ ነው። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የጻፈው ደግሞ ከአራቱ ወንጌላውያን መካከል አንዱ የሆነው ማርቆስ ነው። ማርቆስ ይህንን ዘመን ይመራል፣ የዚህ ዘመን ስያሜ ነው። ወንጌሉም ውስጥ ዛሬ ይሄ ቃል ተመርጧል። ይህንን ቃል ያስተማረው ራሱ ጌታችን ኢየሱስ ክርስቶስ ነው። ቁጥር ሰላሳ አራት ላይ እንደሚናገረው ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ ያላቸው ነው የሚለው። በተራራው ስብከት፣ በተለያየ ቦታ ጌታችን ኢየሱስ ክርስቶስ የሰይጣን ኃይል ገንግኖ የሰዎችን ህይወት እያጎሳቆለ ሰው ሰላም አጥቶ ክብር አጥቶ ህይወት አጥቶ ነፃነት አጥቶ በባርነት እና በስቃይ በሚኖርበት ዘመን የሰው ልጅ ከባርነት ከስቃይ ከዲያብሎስ ግዛት ከክፉ ነገር ሁሉ ለመሰወር ለማዳን እንበው። ስለበዛ ልቅሶ፣ ስለበዛ ምድር በዋይታ ስለተሞላች ምክንያቱም ጨካኙ ገዥ ያ አገልግሎት ለመልካሙ ስራ የሚበቁ የበረቱ የነቁ ሰዎች ጋራ እነሱ በተለየ ሁኔታ ያስተምራቸዋል። ለምን? መድረክ ላይ የሚሰጠው የሚተላለፍ መልእክት ሁሉም እኩ ላይ ይዘው ደቀ መዝሙር ግን ከሁሉም ቀርቦ እየጠየቀ ያልገባውን እየጠየቀ የገባውን ደግሞ ለቀጣዩ የሚዘጋጅ ማለት ነው ተማሪ ፈተናም አለበት። ስለዚህ ፈተናውን ለማለፍ በርትቶ የሚያጠና ማለት ነው። ሁለቱ ክፍል ነው የተጠሩት። ከተማሪዎቹ ጋር ህዝቡ አብረው ተጠርተዋል። በዚህ መካከል ያስተላለፈው መልእክት ጌታችን ኢየሱስ ክርስቶስ ስለመስ ሁላችንም ስንመለከት ይሄ እፀ መስቀሉ ብቻ አይገባም። እፀ መስቀሉን ወይም ደግሞ በዚህ በደመራ ወቅት የምናደርጋቸው ማስታወሻዎች እንደ ማስታወሻ ነው። ዋናው በልባችን ተጽላት ተጽፎም የሚያዘው ዋናው ነገር፣ ታላቁ ነገር በመስቀሉ ላይ የፈሰሰው ደምና በመስቀሉ ላይ ያለው ኃይል ነው። ስለዚህ መስቀል ብዙ ክፍሎች ያሉት፣ የመጀመሪያው ክፍል መስቀል የክርስቶስ መከራ ነው። ሁለተኛው መስቀል እጸ መስቀሉ ነው። ከእጸ መስቀሉ በኋላ ደግሞ የክርስቲያኖች መከራ ነው። ስለዚህ በምድር ላይ ሶስት ነገሮች ናቸው መስቀል ብለን የምናነሳቸው፣ የክርስቶስ መከራ፣ የክርስቶስ ስቃይ፣ ክርስቶስ ለእኛ የከፈለው ዋጋ፣ ክርስቶስ የደረሰበት ግፍ፣ ክርስቶስ የተቀበለው መከራ በጣም መስቀል ነው። ልብን የሚወጋ ስድብ ተቀብሏል። ምናቀን ተቀብሏል። በጥፊ ተመቷል። ውሃ ቢለምን ቢጠይቃቸው በውሃ ፈንታ መርዝ፣ ሆምጣጤ ሰውነትን በቀዳል ሰውነትን እንደ ወረቀት ሊበታትን የሚችል ሆምጥ ሆምጣጤ የተበላላ መርዝ ብላችሁ ልትወስዱ ትችላላችሁ። እሱን ነው የሰጡት። ሀሞቶ ከአሞቶ ከርቤ አስተይ ወይዋ ቅዱስ ያሬድ እንደተናገረው ለዋሃብ የዝናብ ማይከልዎ ሃሞቶ ከርብ ያሰይ ወይባ አለምን ሁሉ በዝናብ የሚያረሰርስ ውቅያኖሱ የእሱ የሆነ እሱ ግን ውሃ ተከለከለ ነው የሚለው ሊጠጣ ፈልጎ ውሃ ተከለከለ እንደዚህ ናት አለም በእግዚአብሔር ላይ በእውነተኞቹ ላይ ፍትሐዊ አይደለችም

ይህም ምን በእጃችን የምንይዘው ብቻ አይደለም። መስቀሉ በእጃችን የምንይዘው በ 323 ዓመተ ምህረት ነው የተጀመረ። ይህንም የጀምረው በዘመነ ቆስጠንጢኖስ ነው። ቆስጠንጢኖስ ክርስትናውን የክርስትናውን በር ያሰፋ፣ በንግስና ዘመኑ ክርስትናን ያሰፋ ያበራ ነው። ከዛ በፊት የነበረው ሲመተእድ ነው መስቀሉ የነበረው። ስለዚህ ከዛ ከ3 መቶ ነፃነት ሲገኝ ነው መስቀሉ ማስታወስ የተጀመረው። ዋናውና በሰው ልብ ሊጠፋ የማይገባው ዋናው ዋናው የክርስቶስ መከራ መስቀልና የየግላችሁ መከራ መስቀል ነው። ሁለቱ ከሌሉ ይሄ አይኖርም ብቻው። እጸ መስቀሉን የምናስታውሰው ሁለቱ ሲኖሩ ነው። የመጀመሪያው የክርስቶስ መከራ መስቀል ከሱ እንማርበታለን። ብሏላሱ ከእኔ ተማሩ ብሎ እንደተናገረ መከራውን፣ ስቃዩን ከእሱ እየ እንማራለን ይሄ ነው የክርስትና ልክ። ከዛ ካልሆነ ከእሱ ከክርስቶስ ካልተማርም ክርስትና ዝም ብሎ እንደፈለጉ የሚኖርበት እገሌ ሰደበኝ፣ እገሌ አስቀየመኝ፣ እገሌ እናድርጋለኝ፣ እገሌ እነዛ አሁን አለኝ እህ የሚባል ክርስትና የለም። እነዚህ የሚባል ድሎት፣ ዘመናዊነት፣ ዘላንነት ነው። በክርስትና ህይወት ብዙ ነገር አለ። ስድብ አለ መናቅ አለ። መገፋት አለ። የራስ የሆነውን ነገር መከልከል አለ። በዚህ ሁሉ ውስጥ ግን የክርስቶስ ደስታ ከሁሉም በላይ የሰፋ ነው። የሚገርማችሁ እንደዚያ የሚያደርጉት ሰዎች አይምሯቸው ሰላም አይደለም፣ ሌሊታቸው ሰላም አይደለም። በጭንቀት የተመላ ነው፣ በልቅሶ የተመላ ነው፣ በፍርሃት የተመላ ነው፣ በስጋት የተመላ ነው ክርስቶስን ይዘው የሚሰደቡት የሚናቁት ግን ደስ እያላቸው ነው የሚያድሩ። እየዘመሩ ነው የሚያድሩ። እድሜያቸው የለመለመ ነው። ቢታሰሩ የእስር ቤቱን አካባቢ በዝማሬና በጸጋም ነው ሞልተውት የሚያድሩ። ልዩነቱ ይሄ ነው። ጉልበት ኑሮት አንዱ ሊደበድብ ይችላል፣ አንዱ ሊያስር ይችላል። ነገር ግን የእግዚአብሔር ቃል አይታሰርም። እውነት አይታሰርም። ወንጌል አይታሰርም። የእግዚአብሔር ቃል ሁልጊዜ በእሱ ነው የሚኖረው። እሱ የሚሆንልን ከዋናው ዋናውን ስንመጣ ነው። ዋናችን ክርስቶስ ነው። ክርስቶስ ከኔ ተማሩ ብሎ ነው የነገረን። ከእሱ የምንማራቸው ብዙ ጥበቦች አሉ፣ ብዙ መንገዶች አሉ። ከእርሱ ጋር ስንሆን ሸክማችን ቀላለው፣ መከራችን ቀላለው፣ መንገዳችን ብሩ ነው፣ ሌሊታችን የበራ ነው። ኑሯችን በሰላም የተሞላ ነው። ጭንቀት የሚባል በሽታ እኛ ጋር አይመጣም። ዓለም የሚሰጠን ሸክም የለም። ልባችን በሰማይ በሰማይ ካለው ከእግዚአብሔር ጋር ካለው ከታላቁ ኔትወርክ ጋር እንደ ፖል ታውቃላችሁ፣ መብራት የሚያበሩ ፖሎች ከመብራቱ በፊት ፖል ይተከላል። በእያንዳንዱ ፖል ላይ እንደ የሁኔታው ትራንስፎርሜሽን ይተከላል። ያ ትራንስፎርሜሽን የሚያስተላልፍላችሁ ለእያንዳንዱ ሰዎች እንደ የመጠናቸው የሚያተር የሚያስተላልፍላችኋለሁ። ልክ ክርስቲያን በዚህ ምድር ላይ ያለ ትራንስፎርም ወይ ደግሞ ቅዱሳን ለትራንስፎርም ናቸው። እያንዳንዱ ክርስቲያን ደግሞ እንደተተከለው ፖል ነው። መብራቱን ለአንዱ ለአንዱ የሚያስተላልፉ ለራሳቸውም የሚያበሩ አንዳንድ ላይ መብራት አለ። ስለዚህ መስመሩ ግን ከላይ ነው። መስመሩ ከክርስቶስ ነው። ከክርስቶስ የተለየ የሰፈር አስተምሮ የጓዳ አስተምሮ፣ እገሌ ይህን አለ፣ እገሌ ይህን አለ፣ ይሄ ትክክል አይደለም። የምንከተልበት የራሳችንን መመዘኛ መኖር አለበት። ይሄ ዘመን አስጨናቂም ነው። ይሄ ዘመን ጥሩም ነው። ካጎቅንበት መልካም ነገር አለው። ካላጎቅንበት ግን ብዙ የተደበላለቀ ነገር ስላለ እኛ የምንሄደው በጠራው መስመር ነው። እሱ ማነው? የክርስቶስ ቃል ሐዋርያት የገለጡት የተናገሩበት፣ እኛ ራሳችን የምንከተለው በፊታችን ያለው የህይወት ቃል የቃል ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ማሳረፋችኋለሁ። ቀንበሬ በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትውትነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝም የም የምቀሊል ነው ይላል። ስለዚህ ለነፍስ ረፍት የሚገኘው ወደ ክርስቶስ ሲመጣ ነው፣ መስቀሉ ሲታይ ነው፣ ክርስቶስን በሙሉ ሁኔታ ማየት ሲቻል ነው። ክርስቶስን ለማየት ደግሞ መስፈርት አለው። የመጀመሪያው መስፈርት ፈቃደኝነት ነው። ወደዚህ ቤተክርስቲያን ስትመጡ ሁል አይታችሁ አስባችሁ መምጣት ያለባችሁ ጌታዬን በፊቱ በመስቀል ላይ ተሰቅሎ አየዋለሁ ብላችሁ መምጣት። እኛ እዚህ ያለነው አስተናጋጆች ነው። ከዚያ ያለፈ ምንም ነገር የለን። ስትመ- ሁሉ ጊዜ ከአምላኬ ጋር አገናኛለሁ፣ ነገሬን እነግረዋለሁ፣ ሸክሜን አራግፋለሁ ብላችሁ ኑ። ይህ ይሄ ተስቶ ነው ዛሬ በየቦታው ዛሬ አለ ግን፣ ማየት የማንፈልገው ሰው አለ ብላ ምትቀር ቤተ ክርስቲያን አለች። ማየት የማንፈልገው ሰውዬ አለ ሰው ካህኑ ማየት አልፈልግም፣ ዲያቆኑ ማየት አልፈልግም፣ ሰባኪው ማየት አልፈልግም። ይሄ የተሳሳተ ክርስትና ነው። እንዲህ አይነት ክርስትና የለም። ሰውየው አስተናጋጅ ነው። አለቃ አንድ ድግስ ተጠርተህ፣ አስተናጋጁ ጠርቶ አይደለም የሚያርቀው፣ በክብር የጠራህን ጠሪውን ነው አክብር የምትሄደው። በጌታችን በክብር ጠርቷችኋል። ጌታችን ልጆች ብሏችኋል። ጌታችን አምላካችን ኢየሱስ ክርስቶስ በክብር ከጠራችሁ ለነፍሳችሁ እረፍት እንድታገኙ ያለባችሁ ሸክም ይዛችሁ ወደዚህ መቅደስ ስትመጡ ማየት ያለባችሁ እሱ ነው። በመላው ዓለም ምትገኙ በዚህ ውስጥም ያላችሁ በውጭም ያላችሁ በሚኖራችሁ ሕይወት በቀሪ ዘመናችሁ አገልጋዩን አትዩት። እለፉ ከአገልጋዩ ወደ ክርስቶስ ቅድም ወደ ክርስቶስ በየጥቂቱ ማደግ ያስፈልጋል። ዝም ብሎ እንደ እንትን እንደማያድግ ዝቅ ማለት በጣም ከባድ ነው። በዚህ ዘመን የሚያድግ ክርስቲያናት አትሰና የሚያድግ ክርስቲያናት ለስጋ ብቻ ለልስ መስገብገብ። ለዚህም መልስ ያሳየናል ጌታ ኢየሱስ ክርስቶስ ህዝቡን ከጠራ በኋላ ለደቀ መዛሙርቱ የሰይጣን ወጥመድ ምን እንደሆነ ይናገራል። የሰይጣን ወጥመድ ነፍስን አስቶ ለስጋ እንዲገዙ ማድረግ ነው። እዚህ ላይ ምን ይላል ጌታችን ኢየሱስ ክርስቶስ ቁጥር ሰላሳ ስድስት ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ይጠቅመዋል? ተመልከቱት። ከፍተ ሆን ይወት ሰው ነጋዴ ሆኖ እንኳን ዓለምን አንድን ሀገር አይገዛም። የአንድ ሀገር ባለቤት መሆን አይችልም። አንድ ነጋዴ በዚህ ሀገር ውስጥ ብዙ አይነት እንትን አለ ከባህል አለ፣ ብዙ ነገር አለ፣ ሃይማኖት አለ። ያ ሁሉ በጠቅላይ አንድ ነጋሪ እሱ ብቻ አይደለም። እዚህ ላይ የተመሰለው ዓለሙ እንኳን በአንድ ሰው እጅ ቢሆን ነፍሱን ካጎደለት፣ ለነፍሱ ከሌለው ማለት ክርስቶስ ከሌለው ምን ይጠቅመዋል ነው የሚለው። ለእመ ኩሎ ዓለም ረባ ወነፍሱ ሀብል ነፍሱን ካጣ ምን ያደርገዋል? እንግዲህ እንግዲያው እንደዚያ ከሆነ ወገኖች፣ በስልጣን ላይ ያላችሁ፣ በተለያየ ኃላፊነት ላይ ያላችሁ፣ ኑሮን ለማሸነፍ ወጣ መከራችሁን የምታዩ ሰዎች ማየት ያለባችሁ በቅድሚያ ነፍሳችሁ ነው። ይህንን ደግሞ ማረጋገጫው ሞት የሚባለው ሰውዬ ነው። እሱ ሰውዬ የማይቀር አንድ ቀን እቤታችን ይመጣል። መቼ እንደሚመጣ አናውቅ። እሱ ሳይመጣ ይህንን ሰምተን መጠንቀቅ አለብን። ለእሱ ይመጣል። ብዙ ሰዎችን እንደዚህ ወስደዋል። እሶ በመጽሐፍ ቅዱስ ውስጥ በጣም አስገራሚ ሞገደኞች ከእኛ በላይ የሚሉ ቀጥሎ የሚነግሱት ነግሳት ሁሉ ማየት የሚመኙ አንዳንድ ሰዎች በስልጣናቸው ፈሪ ስለሆኑ ቀጥሎ ከእኔ ማን ይቀማኝ ስልጣኔ ከእኔ በኋላ ስሚነግስ ማን ነው ይላሉ። ናቡከደነጾር የሚባለው ውሰዱ እሱን አሁን በቃ ሁሉ ነገር በቃ እኔን የሚያስኩት እንደው ከኔ በኋላ ይበጣ ማለሆን እያለ ይዘብር ነበር። እግዚአብሔር በራእይ አሳየው። መጨረሻ ላይ አልሰም አለ። ከቤተ መንግስቱ አውጥቶ ምን አደረገው? መሰራት በሰው ዘንድ የተጠላ እሪያ አደረገው። ከሰው ወደ እሪያ ተቀየረ። እሪያ ቤተ መንግስት መቀመጥ ይችላል እንዴ? የያዘን ምረቱ ለወገኖች ዛሬ የሰራ ነው በፊት ያቆመን የኛ ጽድቅ ሳይሆን የእግዚአብሔር ቸርነት ነው። ክብር ለስሙ ይሁን። ክብር ለስሙ ይሁን ብላችሁ ታመስግኑ። ክብር ለስሙ ይሁን። አብራታችን ቸርነቱ ይስፋልን። በእውነቱ እሱ ሰፋልን ነው የእግዚአብሔር ሰው ደራሲው ቅዱስ ኤፍሬም ምናል ሀባ ሎት ብዝ ኃጢአት በህየት በዝ ጸጋ እግዚአብሔር ብዙ ሀጢያት በሚሰራበት ሀገር የእግዚአብሔር ጸጋ ትበዛለች። የእግዚአብሔር ጸጋ ክንዱ ነው የያዘን። ዛሬ ያልተሰራ በህይወት የሚያኖር ምን ስራ አለንና? የሱ ቸርነት ነው የያዘን እና ናቡከደነፆር እንደገና እሪያውኑ መጨረሻ ላይ ለካ እግዚአብሔር ዘላለማዊ ነው መንግስቱ ዘላለም ነው ብሎ መንግስቱ ዘላለም ወምኩናሁኒ ለትውልድ ለትውልድ እግዚአብሔር መንግስቱ የዘላለም ነው ግዛቱ ከትውልድ እስከ ትውልድ ለዋል። አያችሁ፣ ከራሱ አለበት እግዚአብሔር እንደዚህ ያስተምራል። ዛሬም እኛ የእግዚአብሔር ልጆች በምንችላት በአቅማችን ያለ አቅማችን አንባለም፣ በአቅማችን ለእግዚአብሔር ቤት መስራት አለበት። የለበስ ነው፣ የገዛ ነው፣ ያጌጥ ነው፣ እሱ ሁሉ ይቀራል። የማይቀረው የእግዚአብሔር ፍቅር ነው። ለእግዚአብሔር የደከማችሁት፣ ለእግዚአብሔር የሰራችሁት እግዚአብሔርን በማክበር ያደረጋችሁት እሱ በሰማይ ያለውን ቤታችሁን የሚሰራ ነው። በዝገብከ ህሊና አልብከ በየ የሉ ገንዘብ ባለበት በዚያ ልብህ አለ ይላል። ያ ማለት ምን ማለት ነው? በጎ የሰራችሁ ሥራ ሁሌ ስታስቡ ደስ ይላችኋል። ትመኩብሩት፣ ውስጣችሁ ደስታ ይሞላበታል ምክን በሰማይ አለና፣ እንዲሁም ለአንድ ለተቸገረ አንዱ ወደ ወንድሜ ሁሌ ስናወራው ደስተው የልቡ ደስታ ለሰው የሆነ ነገር ሲሰጥና ሲልክ ነው። እና ይሄ ከክርስቶስ ልብ የተከፈለ ስጦታ፣ የክርስቶስ ልብ በእያንዳንዱ ሰው ውስጥ ሲሆን ማካፈል እንትለምላላችሁ፣ የተራበ ይዤ ልብላ ትላላችሁ፣ ቤተ ክርስቲያን ያለ ላገልግል ትላላችሁ። እሱ በረከት ይደርብን ወገኖችን፣ እንደዚህ ጭምር አርገቢ ለሰው ሳይሰጡ የተራረዳ አቅግባቸው እያለቀሰ እነሱ ግን ሲጨፍሩ ሲስቁ፣ ሲያሽካቁ፣ ሲጠጡ፣ ሲበሉ የሚኖሩ ሰዎች መጨረሻው ላይ በአንድ ጨርቅ ተጠቅልለው ወጥቶ ይሄዳል። በዚህ ምድር ስቃይ ነው፣ በሰማይም ስቃ ነው ስቃይ ነው። ምክንያቱም ሰይጣን አታሏቸዋል። እና አሁን ዛሬ መልእክቱ መታለል እንዳንችል ነው የሚነግረን። ህዝቡ ሁሉ ጠርቶ እንዲያላቸው በኋላ ሊመጣ የሚወድ ቢኖር እራሱን ይካድ መስቀሉን የሚሸክም ይላል። በኋላ ክርስቶስ በኋላ የሚለው እሱ ካረገ በኋላ ወደ ክርስቶስ መንግስት፣ እንሄዳለን፣ ወደ እሱ እንሄዳለን። እሱ ያዘጋጀንን መንግስት ለመውረስ ምን ማድረግ አለብን? ስጋችን የሚያስገድደንን ለምሳሌ በስጋችን ውስጥ በስጋችን ውስጥ የሚያድረው ምንድን ነው? ምድራዊ ፍቅር፣ የስልጣን ፍቅር፣ ገንዘብ መውደድ፣ ውሸት

እግዚአብሔርን ማማረር ትቶ እግዚአብሔርን ማመስጋኝ መሆን ከዚያ ተኝቶ እግዚአብሔር በሚመሰገልበት ሰዓት ተኝቶ ማርፈን ትቶ በእግዚአብሔር ፊት ለጸሎት መቆም ይሄ ወደ እግዚአብሔር ስንሄድ የምንሄድበት መልካም መንገድ ነው፣ የምንሄድበት መልካም መስመር ነው። እሱ እንግዲህ መስቀል ነው። መስቀል ለምን አለው? ያን እንደሆነ ጓደኞቻችሁ ቤተሰቦቻችሁ በቃ እየጨፈሩ እየበሉ እየጠጡ እናንተን እየነቀፋችሁ፣ እናንተ ግን ከዚህ ወታችሁ የለም። እኔ የክርስቶስ ነኝ። አጨፈራ ቤት አልሄድም። ስርቆት ቤት አልሄድም። ነጮች ባመጡት ነገር አልወሰድም። አሁን በጣም ነው የሚገርመን። ሁ አሜሪካ ላይ ዱልታ ያላት አይደለም በጣም ሰወጣ ተመስጦ ያዋል። በቃ ሀራሳ በጣም የሚያስገርም ነገር ስሰረግ ራሱ ስያሜው ራሱ አይደል ማለት ማለት ነው እንግሊዘኛ ምጽው አይደል፣ ማለት ምን ማለት ነው? ጣዖት ማለት ነው። አሰማክተ ጣዖት ማለት ነው። ጣዖት እንዴት አንተን ያዝናናሃል? እኛ ምን ተጀምሮ ነበር ተብሎ ብራንች አለ። ጣዖት እንዴት አንተን ያዝናናሃል? ስም ኃይል ነው ይላል። ለዚህ ነው ስም ኃይል ስለሆነ ነው፣ ይትቀደስ ስምከ ስም በሪያችን ላይ ይቀደስ የምንለው። ስለዚህ ስም ኃይል ስለሆነ፣ እግዚአብሔር ስም በእኛ ላይ ሲሆን እዚህ እኛ እንቀደሳለን። የጣዖቱ ኃይል በእናንተ ላይ ሲሆን ደግሞ በምን ትቀደሳላችሁ? የጣዖቱ መንፈስ ይገባባችኋል ማለት ነው። እና ኦርቶዶክሳውያን ከክርስቶስ በኋላ ከእሱ ጋር ለመሆን ብንፈልግ እነኚህ ሁሉ መጽሄፍ ባህላዊ ነገር ካስፈልጋችሁ፣ በራሳችሁ ባህላዊ ነገር ሄዱ። የራሳችሁ ስንት ባህላዊ ነገር አለ።

በጠዋት የተናገረው በማታ የማይናገር ይሆናል። የእኛ አባቶች ዕድሜ ዘመናቸውን አንገታቸውን ለእውነት ሰጥቶ ነው ያለፉ። ለምን እውነተኛው እግዚአብሔር ከእነሱ ጋር ስሙ ስለሆነ ስሙ ስለተቀደሰ። በእነሱ ላይ የማንንም ቅንጣት ታህል ነገር አይነኩም። የራሳቸውንም ደግሞ የራሳቸው ነው ለተቸገረ ይመጸውታሉና በዚህ መስመር ነው የምንሄደው። ዓለም እንደማይረባ ነፍስን አጥብቶ መኖር ዓለም እንደማይረባ ያውቃሉ። ለዚህም ነው እግዚአብሔር በልጅ በረከት ባርኳቸው፣ በሀብት በረከት ባርኳቸው። በመጨረሻው ሰዓት ሁሉን ነገር ትተው ነፍሴን ለጌታ ሰጥቻለሁ ከዚህ በኋላ ብለው የሚሄዱት እንደዚህ አይነት የመላእክት ህይወት ከኦርቶዶክሳን ዛይቃ ከሚከተሉ ነው የሚገኘውና ሁላችንም ነፍሳችን ከሚያሳጣን ርቀን ነፍሳችን ከሚያከብረው ከአምላካችን ጋር አብረን እንድንጸና እግዚአብሔር አምላካችን ይርዳን። የመስቀል ኃይል ከሁላችን ጋር አይሆን። የመስቀል መስቀል ብለን የምንጠራቸው ነገሮች ስንት ናቸዋል? በዚህ ትምህርት ስንት ናቸዋል? ያዙ፣ ለሌላ ጊዜ ስንት ናቸዋል? ሶስት አንደኛው አንደኛው መስቀል የመከራ የክርስቶስ መከራ ሁለተኛው መስቀል እጸ መስቀሉ ልትሉት ትችላላችሁ። ግን የክርስቲያኖች መከራ ብላችሁ ያሉት ሁለተኛው እጸ መስቀል የክርስቲያኖች መከራ። ሶስተኛው መስቀል እጸ መስቀሉ ነው። አሁን የምናስታውሰው የምናከብረው እነኚህ በህይወታችን አብረው ይኖራሉ። እግዚአብሔር አምላካችን እንድናጠና እንድንማረው መቅደሱ ስለጠራ ስሙ የተመሰገነ ይሁን። በዚህ ያሉትን ይባርከን፣ ያለነውን ይባርከን፣ የሌሉትን ደግሞ በያሉበት ከክፉ ነገሩ ሊሰውርልን ይቆየን ሳምንት